አይገባኝም። አንቺ ላይ እንደዚህ አይነት ነገር አላደረኩም ብሎ ሊክደኝ እንደማይችል አውቃለሁ። እኔ ልብሩኬን አውቀዋለሁ ብዬ ነበር ማስበው። እውነቱ እንድናገር ነው አይፈለግም። እውነቱ ከሴትዮዋ ነው በቃ። እረ ሀይሚዬ፣ ባልተረጋገጠ መረጃማ እንደዚህማ ተስፋ መቁረጥ የለብሽም። በግፊት የሆነ ነገር መጨረሻው አያምርም። እንደዚህማ እኛ እናንተን ትልቅ ቦታ እንድደርሱ ነው ምንፈልገው። ብዙ ነገር እንጠብቃለን ከናንተና ብሩክ ደግሞ ከአንቺ ውጭ ምንም ነገር የሚያደርገው ነገር አለ ብዬ አላስብም። ነገር ግን በዙሪያችሁ ብዙ ጠላት እንዳለ ደግሞ አትርሽ። ነጋ በነጋ ነው ቪዲዮ የሚሰሩ ሲጀምር፣ ቡታጅራ ላይ ያሉ ዩትበሮች በጣም ከባድ ናቸው ና ስለዚህ፣ ሀይሚዬ ተረጋጊ። በምንም ታምር ብሩክ ይሄን አያደርግ

ዛሬ እንግዲህ በሀይሚ ቤት አስደንጋጭ ቪዲዮ እንበለው የተለቀቀው። አዎ በጣም ያስደነግጣል። እውነት ለመናገር ከፍጼ ጋር መጥታለች። ሀይሚ እንግዲህ ሁሉንም ነገር አንድ ባንድ ተናግራለች ማለት ነው። ብሩክ ንገረኝ ስትል ነበር እና ብሩክ ባለመናገሩ እሷ እንግዲህ የፍጼም ንገረኝ ለእኛም ለኦዴንስም በማለት ሁሉንም ነገር ተናግራለች። ከፍፄ ጋር አዲስ አበባ ገብተዋል ማለት ነው። ፍጼ እንግዲህ መከታ የሆነ ወንድም ነው። በምንም ነገር የማይቀየር ምርጥ ሰው ማለት ነው ና

የሰማነው ነገር ያስደነግጣል። ቤተሰብ የምሬን ማለት ነው። እንዴት እንዲህ ሊሆን ይችላል? እንዴት ብሩኬን ነገር ያደርጋል አያደርግም የሚለውን በጣም ብዙ ሰውም እየተከራከረበት ነው፣ በሀሳብም ማለት ነው። እኔም የራሴን ሀሳብ አስቀምጣለው። በመጀመሪያ ሀይሚዬ ግን ተረጋጊ፣ ምንም ቢሆን ለመረጋጋት ሞክሪ። ሁሉም ነገር የሚስተካከለው መፍትሄም የሚገኘው በመረጋጋት ነው ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናቸዋለው? ሰላማችሁ ይዛው በያላችሁበት ሰላምታ እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ ወደ ቻናሌ። እንግዲህ ይህን ቪዲዮ ስጀምሩ መጀመሪያ በላይክ ጀምሩ፣ ላይክ አድርጉ ቪዲዮን ስታዩ፣ እንዲሁም አዲሶች ሰብስክራይብም አድርጉ። ነባሮች ደግሞ ለምሰጡኝ አስተያየት እግዚአብሔር ያክብርልኝ። የጨረቃ ቤተሰቦች እስካሁን አላችሁ አብራችሁኝና በጣም ነው ማመሰግነው እንግዲህ ሀይሚ ዛሬ የተናገረችው ነገር እውነት ለመናገር እኔ ይከብዶኛል። ማለት ነው ማለት ለማመንም ምን ለማለትም እጅግ በጣም የሚከብድ ነገር ነው። ምክንያቱም እንደዚህ አይነት ነገር ብሩክ ያደርጋል የሚለው ነገር ይከብዳል። እኔ ሐሳብ ነው የምሰጠው እና በመጀመሪያ ሁለቱንም ነው የምወድ ሀይሜንም ብሩክንም በእኩል ዓይኔ ነው እማያቸው ማለት ነው። ስለዚህ በመጀመሪያ ደረጃ ሀይሚ አሁን ሚዲያ ላይ በምታየው ነገር የአንችን እና የብሩክን አንድነት የማይፈልጉ በጣም እየተበራከቱ ነው ቡታጅራ ላይ። ስለዚህ ይህንንም በማሰብ ነገሮችን ተረጋግተሽ ከብሩክ ጋር ለመፍታት ሞክሪ። ምክንያቱም ብዙ ጥላት እንዳለባችሁ ታውቃላችሁ፣ በጣም ማለት ነው። ሀይሚ እንግዲህ ብሩክን ከሴት ጋር አየሁት ነው የምትለው ከሴት ጋር ሆኖ ሲላላጥ እንደዚህ እያለች ስትናገር፣ እኔ እውነት በጣም ከብዶኛል አላመንኩም ማለት ቪዲዮው ምንድነው? ፕራንክ ነው ብዬ ራሱ አሳልፌ ሳየውም ኖርማል ነው የምታወረው። እና ከሴት ጋር እንደዚህ በዚህ ልክ እንዴት? እኔ እንደነሱ አልሆንኩለትም፣ እኔ ከእኔ የሚጠብቀውን ነገር አላገኝም ማለት ነው፣ እኔ የምመጥነው ሰው አይደለውም ማለት ነው። ብቻ ብዙ ነገር ተሰምቷታል። ሴት እንደመሆኗ መጠን ሊሰማት ይችላል። በዚህ አንፈርድም ባሀይሜ ማለት ነው። ምክንያቱም የኔ ነው ብላችሁ በምታስቡት ነገር ሁሉን ነገር አስቀድማችሁ የኔ ሰው ነው የወደፊት አብሮኝ የሚኖር የልጆች አባት የሚሆን ሰው ነው ብላ በልበሙሉነት ተማምና የተቀመጠችው ከምንም በላይ አስቀድማ ከብሩ ጋ ነው የምትገኘው እና በዚህ ላይ ይሄ ነገር እውነት ከሆነ ማለት ነው። ይሄነ ለድምጽ ይቅርታ። ይሄ ነገር እውነት ከሆነ ትንሽ ይደብራል ማለት ነው። ግን ደግሞ ብሩክ ይሄን ነገር ያደርገዋል አያደርግም የሚለውን ከብሩክ ነው መስማትም የምንፈልገው። እሷ ያለችው ነገር እንዳለ ሆኖ ይሄ ነገር እሷ እንዳሰበችው ባይሆንስ ኢብን ያለፈ ታሪክ ሊሆን ይችላል። ያለፈ ታሪክም ባይሆንም ሀይሚ የተሰማት ሀይሚን ብሩክን ስለምትወደው ነው። ምክንያቱም ፍቅረኛዋ ነው። ከእሱ እሷ ከእሱ ጋር የማታደርገውን ነገር በቃ እሷ አይታ ከሆነ በፎቶሾፕ የሚሆን በምንም ይሁን በቅንብር የሚሆን አይታ ከሆነ ሊሰማት ይችላል። ገብቷቸዋል አደለ? በዚህ አንፈርድም፣ ሀይሚ አይፈረድባትም ማለት ነው። ግን ደግሞ ይሄ ነገር እውነት ነው አይደለም፣ እኔ እንዳሰብኩት ነው ወይስ እኛ ለማለያየት የተሰራ ሴራ ነው የሚለውን ደግሞ ከብሩ ከአፍ ሰምታ መወሰን ነው ያለባት ማለት ነው። በነገራችን ላይ ብሩክ ነገራኝ ስትለው አልነገራትም። ያልነገረበት ምክንያት የራሱ ምክንያት ይኖራል። ብሩክ ያልነገረበት ምክንያት የራሱ ምክንያት ይኖራል። ብሩክን በጣም ብዙ ሴቶች ነው የሚወዱት የምሬን ማለት ነው። ብሩክ እንግዲህ ቆንጆ ነው፣ እንዴት ነው ሸበላ ነው። በቃ ብሩክ እንደምታዩት ነው። ከቁንጅን ነው ከፊዚካሉ ከምኑ በላይ ሸበላ ከመሆኑ በላይ ያ ቆንጆ ከመሆኑ በላይ በጸባዩም በምኑም የሚወደድ ልጅ ነው። ሰው በዚህ ልክ ሴቶች ሊቀርቡት ይችላሉ፣ ሊያወሩት ይችላሉ። በጣም ቀርበው ሊያወሩት ይችላሉ። ገብቷችኋላ በስራ የሚሆን ላይቭ ላይ የሚሆን ቪዲዮም ቀርጸው አስቀምጦ ይሆናል። እኔ እንዲሁም ምፈራ ላይቭ ላይ የሆነ ሲሰራ ምናምን ነገር ከላይቭ ከወጣ በኋላ አንዳንድ የሚያወሩ ሊኖሩ ይችላሉ። በውስጥ ቪዲዮ ቀርጸው እንዲሁም ለሀይሚ ሊልኩላት ይችላሉ። ገብቷቸኋል አሁን ብሩክ ኖርማል ሆኖ ሊያወራቸው ይችላል፣ ፍሪ ሆኖ ማለት ነው ግን ደግሞ ያንን በሌላ ስመስለ አውቀው ቪዲዮ ቀርጸው ሁለታቸው አንድ እንዳይሆኑ ሀይሚ ጋር እንዲለያዩ ለሀይሚ ሊልኩላት ይችላሉ። ይሄን ነገር ታዲያ ለምን ያደረክ ብላ ብሩክን ነው ሀይሚ መጠየቅ ያለባት። በቃ በአጠቃላይ ከብሩክ ያለውን ሁኔታ ሳትሰሚ መለየት የሚባለው ነገር ያስቸግራል ሀይሚ ማለት ነው። አሁን ሀይሚ ያለችው ትክክል ናት። ምክንያቱም ትክክል ናት ስላችሁ ይሄ ነገር እውነት ከሆነ ማለት ነው። እውነትም እንኳን ሆኖ ያ ነገር በቃ ያለፈም ይሁን ምንም ይሁን በምን ምክንያት እንደሆነ ብሩክ ሊያስረዳት ነው። እንግዲህ ይነግራታል፣ ሁላችንም ይነግረናል። ግን ብሩክ ያደርገዋል አያደርገውም የሚለውን ደግሞ ከሱ ላይ ነው መስማት የምንፈልግ። ይሄ ነገር ሁለታቸውን ለማለያየት ካልሆነ እኔ እንጃ። ብሩክ እንዲው በቀላሉ በቀላሉ እንኳን ስታዩት ኬክ እንኳን ቆረስ ሲባል ያለ ሀይሚ ኬክ አልቆርስም ያለ በልደቱ ቀን ከኔ ውጭ ምንም ነገር ማድረግ አይፈልግም ብላ ሀይሚ ራሷ መስክራለች ባለፈው አይታችኋል ቅርብ ቀን ነው የሱ ልደት የተከበረውና ምን ያህል ያላቸውን ቁርኝነት በዚህ በዚህ ነው አንዳንድ የምታውቁትና ስለዚህ እንዴት ነው ከሀይሚ ውጭ ብሩክ ከሌላ ሴት ጋር እንደዚህ ሊያደርግ የሚችለው እኔ ያደርጋል አለም ብሩክ አያደርግም ብዬ ነው ማስበው ግን ደግሞ ሁለታቸውን ለማለያየት የተሴራ እንዴት ነው የሰሩት ሴራ ሊሆን ይችላል ምክንያቱም አሁን ና የሚባለው ልጅ ዛሬም አይታችሁታል፣ እና ቪዲዮ ሰርቷል። በየቀኑ ነው ቪዲዮ የሚሰሩ ከሱ ጋር ከተገናኘች ወዲህ ነው። ሀይሜ እንግዲህ በቃ አላ አደለ እንትን ያለች ማለት ነው። በበነገው ብሩክን እንደዚያ አንድ ቪዲዮ ተሰራ፣ ከዚያ በኋላ በቃ ደብዳቤ ጽፋ ምናምን እንትን አለች ማለት ነው። ስለዚህ አሁንም ቢሆን ብሩክ እኔ ያደርጋል ብዬ አላስብም። አያደርገውም። ቢያደርግም እንኳን ሴቶች ስለሚቀርቡት ያኔ ተቀራርቦ የሆነ በቅርበት የሆነ ነገር አውርቶ ወይ እንደዚህ ሊሆን ይችላል፣ አይታወቅም። ወይ ደግሞ ሳያስበው ቪዲዮም ቀርጸው ልከውላት ሊሆናል፣ አይታወቅም። ፎቶሾፕም ሊሆን ይችላል። ሶ ከምንም በላይ ሀይሚ፣ በጣም ብሩክ ያምንሻል፣ በጣም ያፈቅርሻል። አንቺም በጣም ታከብሬዋለሽ፣ ታፈቅሬዋለሽ። ያንነገር ያን ነገር ቦታ ስላልሰጠው ይሆናል ያልነገረሽ

አንዳንዴ ቦታ ለምንሰጠው ነገር ነው አደለ መናገር ያለብን። አሁን ብሩክ ያንን ነገር ያደረገው ነገር ምንም ኬርለስ ስላልሰጠው ይሆናል ከምንም ስላልቆጠረው ማለት ነው። ምክንያቱም ለሀይሚ የሚነግራት በቃ ቁም ነገር ያለው ነገር ጥሩ ነገር ጨዋታ ቀልድ ነው እንጂ ምንም ቦታ የማይሰጠው ነገር ወይ ቡና ሲጠጣ ያወሩት ነገር ወይ የሆነ አብረው ቪዲዮ የቀረጹት ነገር ወይ ፎቶ የተነሱት ነገር ያን ነገር ላይ ነግራት ይችላል። ያ መረጃ ደግሞ በተዘዋዋሪ ለሀይሚ ነግረዋት ሊሆን ይችላል። ስለዚህ አንደኛ ሁለታችሁን ለማለያየት የተሴራ ሴራ ነው የሚሆን። ብሩክ ከአንቺ ውጭ ምንም ነገር አያደርግም ሀይሚ፣ በፍጹም አይደለም። አንቺ በቅርብ ሆነሽ የምታቂው የምታምነው፣ እኛ ራሱ ብሩክን እናምነዋለን የመሬን ማለት ነው። ምንም ነገር ከአንቺ ውጭ አያደርግም። ምክንያቱም በቃ ሁለታችሁ ያላችሁን ቅርብነት እኛ እንኳን ወዲህን ስናቃለን ስለዚህ ያ ነገር እንኳን ፎቶሾፕ እንኳን ቢሆን እናንተን ለማላየትም ሊሆን ይችላል። እንደገና ደግሞ ያ ነገር ምናልባች ብሩክ እንደቀላል ነገር አይቶት ሊሆን ይችላል። ቦታ አልሰጠው ሊሆን ይችላል። ያልነገራት እንደዛ ሊሆን ይችላል። ያለፈ ታሪክም ሊሆን ይችላል። ግን ደግሞ ያለፈ የሚሆን ያሁን የሚሆን ለእኔ መንገር አለብኝ ማለቷ ትክክል ናት ሀይሚ። ሊነግራት ይችላል። ግን ደግሞ ምንም ቦታ ስላልሰጠው ሊሆን ይችላል። ከምንም ስላልቆጠረው ሊሆን ይችላል። ሁለታችሁንም ለማለያየት ተቀርቶ የተላከስ ቢሆን ሀይሚ ስለዚህ ሀይሚ በቃ ተስፋ መቁረጥ የለብሽም፣ በግፊት የሆነ ነገር መጨረሻው አያመርም እያለች ነው። ሀይሚ ና እንደዚህማ በቀላሉ ነገር ተስፋ መቁረጥና ብሩክን ማጣት የለብሽም ነገሩን አጣርተሽ ከብሩክ ጋር ችግር ሽንቁጭ ብለሽ መፍታት ና ያለብሽ። ብሩክ በጣም ታማኝ ነው ከሚባለው በላይ ለአንቺ ታማኝ ልጅ ነው፣ ሀይሚዬ ማለት ነው። አንቺም ታምንዋለሽ። ይህ ነገር በእርግጥ ሴት ስለሆንሽ ተሰምቶሽ ሊሆን ይችላል፣ ከፍቶሻል። እንደ ሴት እኔ ረዳታለሁ። ሊያስከፋት ይችላል፣ ምክንያቱም የኔ ነው ያለችው ነገር ብሩክ የኔ ነው ብላ በሙሉ ልብነት አብራ በምትጓዝበት ህይወቷን ሁሉን ነገር አሳልፋ ሰጥታ ከእሱ ጋር በምትጓዝበት ሁኔታ እንደዚህ ነገር ሲያጋጥም እንደዚህ ነገር ሲከሰት፣ ያ ነገር እውነት ከሆነ በጣም ሊያናድድ ይችላል ማለት ነው። ግን ሀይሚ ተረጋጊ።